ሰላም ጤና ይስጥልኝ የኢትዮ አድቨርት ኢትዮጵያ ተከታታዮቻችን በሙሉ እንዴት ናችሁ? ዛሬም ደግሞ እንደተለመደው ቴምር ሪልስቴት መጥተናል። በጣም ቴምር ሪልስቴት ተደጋግማችሁ ለምትሉ ደግሞ ታማኝነታቸውን ስላሳዩና በጣም ከስተመሮቻችን እየደወሉ ጥሩ ነው፣ ሌላም አዲስ ነገር ካለ አሳየን ስላሉ ከዛ አንጻር ነው እንግዲህ እዚህ ቤት የተመላለስ ነው ማለት ነው። በአምስት ነጥብ ሶስት ሚሊዮን ብር ደግሞ ሳር ቤት ላይ ጽድት ያለ ባለው ለመኝታ ቤት አፓርታማ ይዘውላችሁ መጥተዋል። እንግዲህ ይሄን አሁንም ይሄን አማራጭ እንዳያመልጣችሁ ተደውሎልኝ ነው የመጣሁት። ሶ ይሄን በጠቅላላ ደግሞ ኢንፎርሜሽኑን ሙሉ ጠቅላላ አድርጋ ደግሞ ኤክራምት ነግረናለች፣ ምን እንደሆነ። ባለፈው እንዳመለጣችሁ፣ አሁንም በጣም አስጠንቅቄ የምነግራችሁ ነገር እንዳያመልጣችሁ ማለት ቤቶቹ፣ እስከዛሬ ባለፈው የተባሉ የሳር ቤት ተባሉ፣ ኦልሬዲ ቤቱ ተሰርቶ እያለቀ ነው። ብዙ ከስተምሮቻችን እየደበሉ እያመሰገኑ ማለት እያመሰገኑ ነውና፣ በዚህ አጋጣሚ ውጭ አገርም ያላችሁ አገር ውስጥ የተገኙ ሰዎች በጠቅላላ ይሄ ኦፖርቹኒቲ እንዳያመልጣችሁ እያልኩ ያሉትን ደሞ ኦፈሮች ምን እንደሆነ እንዴት እንደሆነ ደግሞ ያለው ነገር ኤክሯም በደንብ ግልጽ አርጋ ትነግረናለች ማለት ነው። ኤክሮም እንዴት ነሽ? ሰላም ነው? ቤታችሁ እንግዲህ ተመላልሰናል። ይሄ ደሞ የሆነበት ምክንያት በከስተመሮቻችን ሰጀሽን ምክንያት ነው። አዲስ ነገር ደሞ አለ ብለሽ አንቺ ደሞ ደውለሻል። ከአስተምሮቻችን እንጠራለን ብለሻል። እና አዲስ ያውጣው የኦፈር ያልሽኝ የ5.3 ሚሊዮን ብሩ እንዴት ነው? እስቲ ለደንበኞቻችን። እሺ፣ መልካም ናት። በድጋሚ እንኳን ደህና መጣ። ሳርቤት ላይ ነው ሳይታችን የሚገኘው። ልክ ባለፈው ፕሮሞት ስናደርግ እንደነበረው ላልገዙ ሰዎች ባለፈው 40 60 ነው፣ 100% ለሚከፍል ሰው 40% ቅናሽ ነበር ያደረግነው። አሁን ደግሞ 100% ለሚከፍል ሰው 35% ቅናሽ በ65% ብቻ ቤቱን እንዲገዙ ማለት ነው ሳይታችን የሚገኘው ሳር ቤት ከቫቲካን ኤምባሲ ወደ መካኒሳ የሚወስደው ዋናው አስፓልት ዳር ላይ ነው። ግራንድ ፕላስ 21 የሆነ ህንፃ ነው እዛ ጋር እየገነባን ያለ ነው። ብዙ ፋሲሊቲዎችን የያዘ ከአራት ወለል በላይ መኪና ማቆሚያ፣ ሶስት ሊፍት፣ ደረጃ፣ ባካፕ ጄነሬተር፣ ትራንስፎርመር፣ ጋርቤጅ ሹት፣ መጨረሻ ላይ ደግሞ እጅግ ዘመናዊ የሆነ ኦፕን ቴራስ ያለው አፓርትመንት ነው፣ እየሸጥን ያለ ነው። ከባለ ሁለት እስከ ባለ ሶስት መኝታ አማራጮች አሉ። ይሄ ኦፖርቹኒቲ እንዳያመልጣቸው ደግሞ ሰዎች እንግዲህ በዚህ አጋጣሚ ሰጀስት አደረጋቸዋለሁ። በጣም ብዙ ሰው እያየው ነው። እናንተ መታችሁ የራሳችሁ የሚሆነው ቤት እንድትወስዱ በዚህ አጋጣሚ ሰጀስት አደረጋቸዋለሁ። አምስት ሶስት ሚሊዮን ብር ያልሽኝ እንዴት ነው? ሙሉ ክፍያ ነው ወይስ እንዴት ነው? ዋጋውን ዲቴይልን። ያው እንዳልኩ ባለ ሁለትና ባለ ሶስት መኝታ ነው፣ አማራጮች አሉት። ሰማንያ ካሪ አለ፣ ሰማንያ አንድ ካሪ አለ፣ ባለ ሁለት መኝታ መቶ 6 ካሬ መቶ 10 ካሬ ባለ ሁለት መኝታ ከመቶ 39 ካሬ እስከ መቶ 53 ካሬ ድረስ ደግሞ ባለ ሶስት መኝታ አማራጮች አሉ ማለት ነው አከፋፈል ላይ ሁለት አይነት መንገድ ነው ያለው አንደኛው አሁን ላይ መቶ ፐርሰንት ለሚከፍል ሰው 5 ቅናሽ እንሰጣለን ሁለተኛው ደግሞ አሁን ላይ 20 ፐርሰንት ከፍሉና ደንበኞች ቀሪውን በ3 አመት በግንባታው መሰረት እየከፈሉ ይሄዳሉ ማለት ነው ለምሳሌ ባለ ሁለት መኝታው 81 ካሬ ቀስ እያለ ለሚከፍል ሰው ሙሉ ክፍያው ኦልሞስት ወደ 8 ሚሊዮን 9 መቶ ሺህ ብር ነው ቅድመ ክፍያ አሁን ላይ የሚከፍሉት ደንበኞች አንድ ሚሊዮን ሰባት መቶ ሺ ብር ነው። ከዛ ቀሪውም በሶስት ዓመት በግንባታው መሰረት እየከፈሉ ይሄዳሉ። ነገር ግን አሁን ላይ መቶ ፐርሰንት እንከፍላለን እጃችን ላይ መቶ ፐርሰንት ካሽ መክፈል እንችላለን ለሚል ሰው ደግሞ ሙሉ ክፍያ ወደ አምስት ሚሊዮን ሰባት መቶ ሺ ብር እናወርድላቸዋለን ማለት ነው ወደ ከሶስት ሚሊዮን ብር በላይ ዲስካውንት ይዘዋል ማለት ነው። ሌላኛው ደግሞ አሁን ምሳሌ ባለሶስት መኝታውን ብናየው መቶ ሰላሳ ዘጠኝ ካሬ ያለን ባለሶስት መኝታ እሱ ላይ ቀስ እያለ ለሚከፍል ሰው አስራ አምስት ሚሊዮን ብር ነው። ባለሶስት መኝታ ሆኖ ተጨማሪ ሰራተኛ ክፍል አለው። ቀስ እያለን ለሚከፍል ሰው 15 ሚሊዮን ይሁንና፣ ቅድመ ክፍያ አሁን ላይ የሚከፈለው 3 ሚሊዮን ብር ነው። ነገር ግን አሁን ላይ ሙሉ በሙሉ 100 ፐርሰንት ለሚከፍል ሰው 35 ፐርሰንት ቀንሰን ወደ 9 ሚሊዮን 900 ሺ ብር ዲስካውንት እናደርግለታለን ማለት ነው። ይህ በጣም ትልቅ ኦፈር ነው። ፕላስ ደግሞ አስቴምታይም ደግሞ የቤቶቹ የካሪያቸው መጠን ደግሞ በጣም ሰፊ ነው። ልክ ነህ። ከትንሽ ካሬ ጀምሮ አማራጮች አሉት። ያው አድቫንቴጁ ቀስ እያለ 100% ለሚከፍል ሰው 100% ነው። ቀስ እያለ ለሚከፍል ሰው ደግሞ ቅድመ ክፍያው ከከፈለ በኋላ አዎ፣ ምንም ዋጋ ጭማሪ ፊክስድ ነው። ያው ቴምር ሪል ስቴት ፊክስድ ዋጋ ነው። ዶላር ቢጨምር ኮንስትራክሽን ማቴሪያል ቢጨምር ምንም አይነት ጭማሪያ አናደርግም። ሶስት ዓመት ነው መረከቢያ ጊዜ የሚሆነው በሶስት ዓመት ው ሶስት ዓመት ነው። ምክንያቱም ቦታው የጨረታ ቦታ ነው ሳር ቤት ነው። ዋናው አስፋልት ዳር ላይ ነው እና መንግስትም ሶስት ዓመት ብሎ ደድ ላይ አስቀምጦልና በጣም ብዙ ሰው የሚፈልገው ኤሪያ ነው። ተመልካቾችም በጣም ብዙ ጊዜ የሚደውሉልን በተደጋጋሚ ይደውሉልናል እና ሰርቤት በጣም ብዙ ሰው የሚፈልገው ኤሪያ ነው፣ ምክንያቱም የዲፕሎማቶች መንደር፣ የአፍሪካ ህብረት ዋና መቀመጫ፣ የብዙ ኤምባሲዎች መገኛ ናት እና ብዙ ሰው ተፈላጊ ያደርጋታል። ኢቨን ሬንታል እንኳን እዛ ላይ ባለ ሁለት መኝታ ከ1500 ዶላር በላይ ነው ሬንት የሚደረገው። ባለሶስቱ ደግሞ ከ2000 ዶላር በላይ ነው ሬንት የሚደረገው። ሰው እንደ ቢዝነስ ማድረግ ይችላል። ነው ቢዝነስ እንደ ገስታውስ አከራይተ ነው ፈርኒሽ ዳርገን ብለው ቢያስቡ እንኑረት እንኑርበትም ብለው ቢያስቡ ደግሞ ያው እንዳልኩ የኤምባሲዎች መገኛ ናት። ምንም ሴንተር ነው። ሴኩር አሪፍ። ተመልካቻችን እንግዲህ ሳር ቤት ሁሉም ሰው የሚያውቀው ነው። ቦታው ራሱ ኢቭን በቦታ ደረጃ ራሱ በጣም ውድ ነው። በቦታ ደረጃ ራሱ አይገኝም። አሁን መንግስት፣ አዲስ አዲስ ባወጣው ህግ መሰረት ለሪልስቴቶች ከተማ ልማት ላይ ስላለ አይደለ በዛ ጨረታ እያደረገ እየሰጠ ስለሆነ የዚህ ኦፖርቹኒቲ ተጠቃሚ እንድትሆኑ ደጋግሜ ነው እየጠየቃችሁ ያለው። ይሄ ኦፖርቹኒቲ እንዳይመልጣችሁ እንግዲህ ተመልካቾቻችን ደጋግሜ እነግራችኋለሁ ማለት ነው። ሌላ አዲስ ነገር አለ። አፓርትመንት ብቻ አይደለም አሁን ላይ ለሽያጭ ነው ገላን በፊት ላይ የነበረውና አሁን የነበረው አንድ አይደለም፣ ቶታሊ ተሰርቶ ተቀይሯል። እና ደግሞ ብዙ ሰው ይሄ ከኮሊደር ልማቱ ከተማ ላይ የተነሱ ሰዎች ወደ ገላን ቀሊቲ፣ ይሄ ቱሉ ዲንቱ ምናምን ነው ሄደው አራብ ሰዓት ሲት ላይ ያደረጉት ነው። በጣም ግርግር አለ። ሱቁን እኛ ደግሞ እየሸጥነው ያለ ነው፣ ገላን ኮንዶሚኒየሙ አስፋልቱ ጋር። ኦኬ ወደ ቀሊቲ ወደ ስቴዲየሙ ምን ሂጃ ማለት ነው፣ አዲስ እየተሰራ ያለው ስቴዲየም ትንሽ ከፍ እንዳልከው ነው፣ ከእኛ ቀሊቲ ስቴዲየሙ ማለት ነው። ሶ አሪፍ ሎኬሽን ላይ ነው። ግራውንድ ፕላስ ሰቭን የሆነ የንግድ ሱቅ ነው እየገነባ ነው ያለነው እዛ ላይ እስከ አራተኛ ፍሎር የንግድ ሱቅ ይሆንና አምስት፣ ስድስት ሰባተኛ ፍሎር ጌም ዞን ነው የድርጅቱ አይሸጥም፣ የድርጅቱ ነው። እስከ አራተኛ ፍሎር ግን የንግድ ሱቅ ሽያጭ በጣም ኦፖርቹኒቲ ያላቸው፣ ምክንያቱም ጌም ዞን ብዙ ጊዜ የምናውቀው ይሄ ሴንቸሪ ሞሎች ላይ ነው እና ወደዛ ኤሪያ ላይ የለም። ድርጅቱ ደግሞ በትልቁ ብራንዱን ለማስፋት ከአምስተኛ ፍሎር በላይ ያሉትን ጌም ዞን ያደረገው። ከ16 ካሬ እስከ አራት መቶ ካሬ አማራጮች አሉ። ገላን ኮንዶሚኒየሙ ላይ ብቻ ከ4000 በላይ ነዋሪ አለ። አራውንድ እዛ ቀሊቲ ገላን ኤሪያ ላይ ከሁለት መቶ ሺህ በላይ ነዋሪ አለ። በጣም ግርግር ነው። ይሄ የሀይዌው መውጫ አይደለ? ብዙ የአዳማ የሞጆ በጣም ሰዎች እዛ አካባቢ ነው፣ እና ዋጋው ደግሞ የሚገርም ነገር ኤክስፔክት እንደሚደረገው አይደለም። ከሁለት ሚሊዮን አምስት መቶ ሺህ ብር ሙሉ ክፍያ ጀምሯል። እዛ ላይ እያንዳንዱን ያው ምሳሌ ግራንድ ፍሎር ላይ

ለብሶ እዛ ቦታ ላይ የግርግር ኤሪያ ላይ ከሁለት ሚሊዮን አምስት መቶ ሺህ ብር ሙሉ ክፍያ ጀምሮ አምስት መቶ ሺህ ብር ቅድመ ክፍያ ከፍለው መግዛት ይችላሉ። ቀሪውን ቀስ እያሉ በሁለት ዓመት ነው የሚከፍሉት። የሱቁ መረከቢያ ጊዜ ናት ሁለት ዓመት ነው በሁለት ዓመት ነው ሰርተን አጠናቀን እናስረክበው። ስለዚህ ሳሎስ አንተም ብትገዛ በጣም ጥሩ ኦፖርቹኒቲ ነው። በቀላሉ ቤት ገዝቶ ሀሴት ነው። በስሙ ካርታ ይዞ ያንሱቅ መሸጥ ይችላል፣ ማከራየት ይችላል፣ እንደፈለግ ማድረግ ይችላል። ቢግ ኦፖርቹኒቲ፣ በጣም አሪፍ ነገር ይነገርችላ ተመልካቻችን። እንግዲህ እኔ አመጣጠ ለ3 ሚሊዮን ብሩ ቤት ነበረ፣ ሳር ቤት የነበረው አሁን ላይ ደግሞ ለጌም ዞኑ ላይ ደግሞ እንዳያመልጣችሁ በጣም ጥሩ ኦፖርቹኒቲ ነው። ስለዚህ ሁለት ኦፖርቹኒቲ ነው በአንድ ጊዜ ይዘንላችሁ የመጣ ነው ማለት ነው። ቴምር ሪልስቴት ደግሞ ቆይ ማለት ረጅም ጊዜ ከፍዬ ቤቴ ነው ስላሉ ብትሉ እራሱ በማል ብር የሚጨምር እንትን ይላቸው ውልም የላቸው በራሳቸው ስለሆነ ብሩን ተናቀው የሚሰጣችሁ ሴፍ ነው ማለት ነው። መጨረሻ ላይ ሳርቤት እድሉ ያመለጣችሁ ባለፈው 40 በ40% ለሚከፍል 40% ቅናሽ ላመለጣችሁ ተመልካቾች በደንብ ብዙ ጊዜ ተደጋጋሚ ስለምትደውሉ እንዴ ነው? ያው በድጋሚ ያወጣንላችሁ 40 ባይሆንም 65 35% ከከፈላችሁ 35% ቅናሽ እንሰጣችኋለን። በብር ሙሉ ክፍያ ባለ አፓርትመንት ሳር ቤት ከቫቲካን ኤምባሲ ዝቅ ብሎ መግዛት ትችላላችሁ። የንግድ ሱቅ ከሆነ ደግሞ የምትፈልጉት ገላን ላይ ከ2 ሚሊዮን 500 ሺህ ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ500 ሺህ ብር ጀምሮ መግዛት ትችላላችሁ። ያው ስክሪኑ ላይ ስልካችንን እናስቀምጣለን። በዋትሳፕ በቴሌግራም ቀጥታ በመደወል ኮንታክት አድርጉን። እዛው ባላችሁበትም በደይቼን መግዛት ትችላላችሁ። ሁላችንም ለደይቼን መጨረስ እንችላለን። ተመልካቻችን እንግዲህ ከኤክራም ጋር የነበረን ቆይታ እንግዲህ ይህን ይመስላል። ማለት በአካል መጥቼ ማየት ፈልጋለሁ ምናም ካላችሁ ደግሞ እዚህ ድረስ እሷ መጥታ ሳይቱን ታሳያችኋለች ቦታውን ደግሞ አይታችሁ መወሰን ትችላላችሁ ማለት ነው እንግዲህ ተመልካቾቻችን ለእንደዚህ አይነት ቆንጆ ቆንጆ ኢንፎርሜሽኖች የዩቲዩብ ቻናላችንን ላይክ ሼር ሰብስክራይብ እያደረጋችሁ አብረን እንቆያለን ማለት ነው እናመሰግናለን